በአለማችን ላይ ከ30% በላይ ሴቶች በአይረን ችግር ይጠቃሉ። አይረን ምንድን ነው? አይረን ስለ ሴቶች ምን ያህል አስፈላጊ ነው? ሲጎልብንስ ያለብን ችግር ምንድን ነው? በዛ ላይ ደግሞ ከጎደለብን ቴራፒው ምን ይመስላል? በምግብስ እንዴት ነው የምናገኘው የሚለው ዮናሊዛሪ ፕሮግራሜ አብራችሁ የተከበራችሁ ተመልካቾች እንኳን በድጋሚ ወደ ቻናል መጣችሁ። የዛሬ ፕሮግራሜ ስለ አይረን ይሆናል። አይረን ምንድን ነው? የአይረን ምልክቶች ብዙ ጊዜ ከሚኖፖዛ ስንገባ ምልክቶቹ አንድ አይነት ስለሆኑ ስለ አይረን ሰፋ አድርጌ ማስረዳችሁ ይሆናል። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ብዙ ሴቶች ይረዳሉ ብዬ ስለማምን በዚህ ይህን ፕሮግራም ሁል ጊዜ ስለቅ ቶሎ የሚለቀው ቪዲዮ እናንተ ጋር እንዲደርስ ለእናንተ ጥቅም ላይ ብዙ ነገር ይጠቅማ ብዬ ስለማስብ ከላይክ ሼር ሰብስክራይብ ማድረግ እንዳይረሳ። ሰውነታችን አራት የአይረን ፎርሞች ሰውነታችን ላይ አለ። የመጀመሪያው ሄሞግሎቢን የምንለው ኦክሲጅንን ተሸክሞ በደማችን ውስጥ ለተለያዩ ሴሎቻችን የሚያከፋፍል ነው። ሁለተኛው ፌሬቲን የምንለው ጉበታችን ላይ አብዞርብ አድርጎ ለሚያስፈልገን በሚያስፈልገን ወቅት የሚሰጥ ፌሬቲን የሚባል ጉበታችን ውስጥ አይረን ይቀመጣል ማለት ነው። ሶስተኛው ትራንስፌሪን የሚባል ሰውነታችን ላይ አይረንን ተሸክሞ ለተለያዩ ቦታዎች ትራንስፖርት የሚያደርግ አንድ ፎርም ትራንስፌር የሚባል አንድ የአይረን ፎርም ሰውነታችን ውስጥ አለ። የመጨረሻው ና አራተኛው ደግሞ ማዮግሎቢን በጡንቻችን ላይ የሚቀመጥ የአይረን ፎርም አለ። የአይረን ችግር በአለማችን ላይ ከሰላሳ ፐርሰንት በላይ ሴቶች የአይረን ችግር አለበት። ይሄ ምንድን ነው መንሲኦስ ምንድን ነው ብንል መንሲኦን ብንመለከት አይረን ሴቶች በተለይ በእርግዝና ወቅት በጣም በከፍተኛ መጠን አይረን ያስፈልጋቸዋል በእርግዝና ጊዜ ለሆዳቸው ውስጥ ላለው ፅንስ አብረው ስለሚካፈሉት በጣም በከፍተኛ በከፍተኛ መጠን ያስፈልገናል እንዲሁም ደግሞ በወለድ ጊዜ ደም ሉስ ስለምናደር ታችን ላይ ያለው ትንሹ አይረን ሉስ ስለምናደርግ በደም በየጊዜው በሚሄድ በሚመጣብን የወር አበባ ደም ሎዝ እናደርጋለን እና መንስኤዎች ውስጥ ምንድን ናቸው ብለን ስናይ፣ በተለይ በሴቶች ላይ በጣም ከፍ ያለና በጣም የበዛ ሲሆን፣ ጨጓራ በሽታ ላለባቸው ሰዎች ወይም ደግሞ የጨጓራ ችግር ላለባቸው ሰዎች የሚወስዱት መድኃኒት ራሱ ከሰውነታችን ውስጥ አይረንን የመምጠጥ ኃይል አለ። እንደነገርኳችሁ መንስኤን ካወቅን ሲምተሞቹ መጀመሪያ ምን ይመስላሉ? የአይረን አይረን ችግር ሲኖርብን ሲምተሞቹ ምን ይመስላሉ? እነዚህን ፎርሞችም አሁን አራት የተለያዩ ፎርሞች ሰውነታችን ውስጥ እንዳቀማመጣቸው አይረን አብዞርብ አድርጎ ሰውነታችን ውስጥ እንዴት እንደሚጠቀም ከነገርኳችሁ፣ በሚቀጥለው ስቴፓችን ደግሞ ሲምተሞቹ ምን ይመስላሉ? የአይረን ችግር ሲኖርብን የመጀመሪያው ሲምተም በጣም የመድከም ኃይለኛ ድካም፣ ጠዋት ስንነሳ ሁላ የማዞር ምልክቶች አሉ። በጣም ኃይለኛ ራስ ምታት፣ በቃ ተደጋገመ ራስ ምታት፣ መድከም፣ እንቅልፍ እንቅልፍ፣ ሁልጊዜ እንቅልፍ እንቅልፍ ማለት በጣም ኃይለኛ ድካም ሰውነታችን ላይ ይታያል። የእጅና የእግር መቀዝቀዝ፣ ሁልጊዜ ሰውነታችን መድረቅ፣ ሰውነታችን ላይ ድርቀት ይታያል። ግራና ቀኝ እዚህ ከንፈራችን ላይ ግራና ቀኝ በጣም ሲበዛና በጣም አይረን ከሰውነታችን ላይ ሉዝ ማድረግ ስንጀምር ወይም ደሞ አይረን ሰውነታችን ላይ ማነስ ሲጀምር ግራና ቀኝ እንዲህ የመሰንጠቅ የቁስል የመሰንጠቅ፣ ለብዙ ነገር ስልቹ እንሆናለን። ትዕግስት አይኖረንም። ሰውነታችን መድረቅ ይጀምራል። ጸጉራችን መሰባበር ይጀምራል። ጥፍራችን ራሱ መነቃቀል ወይም ደግሞ የመሰንጠቅ ምልክቶችን ያሳያል። ድካም፣ በጣም ኃይለኛ ድካም፣ ማያቆም ድካም፣ የፀጉራችን መነቃቀር ሲበዛብን፣ ጥፍራችን መነቃቀር ሲበዛ የተለያዩ የነገርኳችሁ ምልክቶቹ ስታዩ ሐኪም ጋር ሄዳችሁ ቴስት ስታደርጉ የአይረን ችግር ነው ብላችሁ ራሳችሁን ኢንፎርም አደርጋችሁ የአይረን ችግር ሆን አለብላችሁ ቴስት ስታደርጉ ብዙ ጊዜ የሚደረገው ሐኪም ጋር ሄዶ የሚደረገው ቴስት የተሳሳሰ ቴስት ነው። እኔ ብዙ በራሴ ላይ ስላየሁት ነው እና የሚደረገው ቴስት ሁልጊዜ ሄሞግሎቢን ደማችን ላይ ያለውን አይረን ብቻ ነው ቴስት የሚደረገው፣ እና ይሄ መልሱ አይ ምንም ችግር የለባቸውም አይረን ሙሉ ነው ምንም ችግር የለባቸው ተብሎ ነው መልስ የሚሰጠን። እና ስቲል አሁንም የአይረን ችግር ያለብን ፔል ሰውነታችን ላይ ስቲል ምንም አይቀንስም። እና ይሄ በራሴ ላይ ስላየሁት ነው እንደዛ ነገር አጋጥሞኝ እንዴት ሊሆን ይችላል? ምንም ሲምፕቶሚ ሊመለስ አልቻለም። የአይረን አይረን በእርግዝና ጊዜ ችግር ነበረብኝ። የአይረን መድኃኒት ወስድ ነበረ። ከዛ በኋላ ደግሞ በወለድም ችግር ነበረ ወይ በማጥባት በትን ጊዜ። እኔ ግን ልክ ከወለድኩ በኋላ ያን ነገር አቆም አቆም አይረን አልወስድም ነበረ። እና ይሄ ራሱ ትክክል ተሳሳተ ነገር ነበረ ለረዥም ጊዜ ዘመቴ ላይ የአይረን ችግር ነበርና ከዛ ደግሞ እንደገና ይሄንን አውቀው ያን ችግር አለብኝ ቴስት በሄሞግሎቢንን ብቻ ደማችን ላይ የሚዘዋወሩን ብቻ አይረን ታይቶ አይ የአይረን ችግር አይደለም ብዬ እንደገና መልሰው ከዛ ነው ድል ሊሆን ይችላል። በጣም ሪሰርች አድርጌ ፌሪቲን የሚባል ጉበታችን ላይ አብዞርቭ የሚያደርግ የሚያከማች ፌሪቲን አይረን ቴስት ማድረግ ሳይሆን ይሄንን ነው ቴስት ማድረግ የነበረብኝ። ይሄ አብዞርቭ የሚያደርገው ፌሪቲን ነው። ቴስት መደረግ ያለ ሁልጊዜ እንዳተሳሳቱ በዚህ አጋጣሚ የአይረን ቴስት ስታደርጉ የፌሪቲን ቴስት ነው ማድረግ ያለባቸው። እና እንደ ባትሪ አስብ፣ ባትሪ ውስጡ ሲያከማች ወይም ደግሞ ሲያለቅ፣ በቃ የመጨረሻ ደረጃ ላይ ስንደረስ ፌሪቲን የባትሪያችን በጣም ሲያለቅ፣ አይረን መጨረሻ ደረጃ ላይ ሲደርስ፣ እንደዚህ የማዞር በቃ ያለንበትን እስክናጣ እስክንድረሳ ድረስ ነው የሚያደርግ። በጣም በጣም ስሜቱ በጣም የማይመች ነው እና በጣም በጣም ሚደክም በጣም ኃይለኛ ድካም እና በቁሜ እስክቱ መውደቅ እስኪ ሲሰማኝ ድረስ ነው የነበረው ችግር እና እዛ ላይ ይቺ እንደገና ደግሞ ፌሪቲ መታየት አለብኝ። እንደገና ታይቼ ከዛ እንደዛም ሆኖ 19 ኖርም የምንለው እንትን አለ ዶክተሮቹ ጊዜ የላቦራቶሪ ውጤቶች ጊዜ በቅንፍ ውስጥ የምናስቀምጠው ነገር አለ። ከዚህ እስከዚህ ከሆናችሁ ኖርማል ነው የሚባለው ነገር አለ። እና አንድ በግ በምሳሌ ነገራችሁ የኔ የሆንኩትን ከ19 እስከ 200 ይላል እዚህ በቅንፍ ውስጥ ያስቀመጡት። እና የእኔ 19 ላይ ነበርኩ ማለት እዚህ ፈሪቲን አብዞርብ አድርጎ እያስቀመጠው ባትሪ በጣም አልቆ በጣም መጨረሻ ላይ 19 ላይ ነበርኩና ዶክተር እንደ አይቶ ምንም ችግር የለም ኖርማል ነው ብሎ ነው የላከኝ። አሁንም ይህ ነገር ትክክል ሊሆን አይችልም ብዬ እንደገና ዶክተር ቀይሬ፣ እሱ አሁን በአፋጣኝ የአይረን ሰፕሊመንት መውሰድ አለብሽ ተብዬ ነው። ከዛ ነው በጣም እየተመለሰ ነገሮች እየሞሉ የመጡት እስቲል አሁንም ልክ ከስድስት ወር በኋላ ቴራፖን ካደረግ በኋላ ከስድስት ወር በኋላ እንደገና በቃ አሁን ሞልቷል ብዬ በራሴ በግምት ማለት ነው ሳቆመ እንደገና ከአመት በኋላ ቼክ ሳደርግ አሁንም ያን ያህል ከአስራ ዘጠኝ ባልገባም አሁንም የወረደ ነው የነበረ በጣም የወረደ የአይረን ውጤት ነበር የመጣው፣ እና ከዛ በኋላ ነው ራሴ መንቃት የጀመርኩት ይሄ ነገር ሁልጊዜ በጊዜ ፔሬል በምናይበት ጊዜ አመጋገባችን ጾማ አለ ሱ ሱ ሁልጊዜ ከሰውነታችን ላይ አይረን ሉዝ ስለምናደርግ፣ ቡና ቡና በጣም አይረን የመምጠት ኃይል አለው። ሻይ፣ ጥቁር ሻይ፣ ግሪንቲ የጨጓራ ፔል ካለባችሁ፣ አንዳንድ መድኃኒቶች አስፕሪን፣ አይቦፕሮፌን ይህ እንደዚህ አይነት ነገሮች አይረንን የመምጠ ኃይል አለው። ስለዚህ በተቻለን መጠን በአመት አንዴ የአይረን ቼክ ማድረግ አለብን። እና ደግሞ ቼክ ስናደርግ ደግሞ የት ጋንኝ ያለሁት ሁልጊዜ ወደ ላይ ከሰባ እስከ መቶ ነው ያለበት፣ እና እሱን ማስተዋል አለባችሁ። ቼክ ስታደርጉ ደግሞ አይረን ሰባ ማድረግ ያለባችሁ ፌሪቲን የሚባለውን አብዞ ደርጎ አከማቸው የሚያስቀምጠው ባትሪያችንን ሞልቷል አለሞላም እዛ ላይ ነው ችግሩ እና ይሄንን እንድታስተውሉ በዚህ አጋጣሚ መናገር እፈልጋለሁ። ይሄንን ሁሉ ጊዜ የምለቀው ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልሰሙ፣ ላላወቁ እንድታሳውቁልኝ ለእኔም ደግሞ የምሰጠው ትምህርት በአፋጣኝ ለእናንተ እንዲደርስ ያደርግ ያደርጋል ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሌላው ደግሞ ከዛ ከሲምተሙ በኋላ ሰፕሊመንት ካደረጋችሁ በኋላ የም ሰፕሊመንት የምታደረጉት የምትወስዱት መድኃኒት ወይ ደግሞ የምትወስዱት ሰፕሊመንት በጣም ብዙ ሰው የአይረን ሰፕሊመንት አይሰማውም። በጣም የሆድ ቁርጠት፣ የሆድ ድርቀት፣ የሰገራ ቀለም መለወጥ ወይም ደግሞ በጣም ኃይለኛ የማይመች በጣም ኃይለኛ ከባድ የሆድ ቁርጠት ነው። በብዙ ቦታ በእኔ ላይም ሳይቸዋለሁኝ እና በኋላ ነው በጣም ብዙ ሰርች አድርጊ የትኛው ነው መውሰድ ያለብኝ ብዬ ጥሩ የሆነ ለእኔ ተስማማኝ። በጣም ሪሰርች አድርጌ ለእኔ ተስማምቶኝ። በዛ ላይ አይረን ደግሞ ስንወስድ ከምግብ በፊት በባዶ ሆድ እንድንወስድ ይመረጣል። ከምግብ በፊት ጠዋት ብቻ ከአንድ ሰዓት እስከ አንድ ሰዓት ተኩል ቡና ለመጠጣት ሻ ለመጠጣት ለምን? ኮንትራፕሮዶክቲቭ ነው። ይህንን አይረን እየወሰድን ከዛ ደግሞ ቡና የምንጠጣ ከሆነ ወዲያው የመምጠት እንደገና ያስገባነውን አይረን መጡ የመውሰድ ኃይል ስላለው በተረፈ ከዛ ደግሞ የምንወስደው አይረን ፕላስ ቫይታሚን ሲ ቫይታሚን ሲ ስንወስድ ማለት አይረን እና ቫይታሚን ሲ አብረን ስንወስድ ሰውነታችን ቶሎ አብዞርብ የማድረግ ኃይል አለው። ስለዚህ ሁልጊዜ አይረን ሰፕሊሜንት ስንወስድ ፕላስ ቫይታሚን ሲ ያለውን መውሰድ ብንወስድ ወዲያው ሰውነታችን እንደሚፈልገው አቅሙ የመውሰድ ኃይል ስላለው ይሄንን መገንዘብ ይኖርባቸዋል። ቫይታሚን ሲ ባይ ዘ ዌይ ምግብም ስንበላ አሁን የ የአይረን ችግር ካለን በተለይ ፌሬቲን ፌሬቲን የሚባለው አብዞርብ አድርጎ የሚያከማቸው እሱ ከጎደለ ወይም ባድ ወይም ካለቀ፣ በምግብ ቶሎ አይተከማ አይረን እና ኦልሬዲ በጣም በመጨረሻ ደረጃ ላይ ስለደረሰ ማድረግ ያለብን ምንድን ነው? ሰፕሊሜንት መስራት፣ እሱ ግዴታ ነው። መጀመሪያ መሞላት አለበት። አንዳንድ ሰው ራሱ በኢንትራቬኒስ በደማችን ይሰጣል። አንዳንድ ዶክተሮች ውስጥ እንትን ይላሉ። አንዳንድ ዶክተሮች እንደዛ ነገር አያደርጉም። በጣም በጣም ሎ በጣም መጨረሻ ደረጃ ላይ ከደረሰ የደም ማነስ ደረጃ ላይ ደርሰናል ማለት ነው እና የሚቀጥለው ስቴፓች ከአይረን አይረን ስቴፖችን እንደዚህ ነው። የፌሪቲናችን የሞላው ካለቀ ወይም ደግሞ ሁሉ ነገር ውጥጥሮ ካለቀ ምን እንላለን? ኦርሜዲ ደም ማነስ ላይ ደርሻለን። ሰውነታችን ላይ ሶስት የተለያዩ የ የደም አቀማመጦች አሉ። አንድ ነጭ ደም ሴል ነው። ከዛ ሁለተኛው የቀይ ደም ሴላችን ነው። ሶስተኛው ፕላዝማ ነውና የቀይ የቀይ ደም ሴሎቻችን ሲያንሱ ደም ማነስ አለብኝ ወይንም ደም ማነስ ይኖርብናል። ምንም መገበው ምግብ የቬጂታሪያን ቬጂታሪያን ከሆነን ወይንም ደግሞ ስጋ ማንበላ ከሆነ ሰፕሊሜንት ማድረጉ ይመረጣል። ስናደርግ ግን ሰፕሊሜንት ስናደርግ በየአመቱ ቼክ ማድረግ አለብን። የት ላይ ነኝ ያለው ምን ያህል ነኝ ያለኝ ወይም ደግሞ ምን ያህል ያስፈልገኛል የሚለውን በየጊዜው ቼክ እያደረጋችሁ ይሄ ኖርም የሚባለውን ነገር እኔ በሚቀጥለው ፕሮግራሜ በሚቀጥ ደም ብዙ ጊዜ ስንሰጥ ደም ሰጥተን ከዛ ውጤቱ ይመጣል። እኛ በጣም ተሰቃይተናል እኮ እንሰጣለን። ደም ውጤቱ ይመጣል። ከዛ እጃችን ላይ ዶክተር ያይልና ምንም ችግር የለብሽ የሚባል ነገር አለና ይሄ ነገር ይህ ሊሆን ይችላል ስሜታችንና የሚመጣው የደም ውጤት ትክክል አይደለም ስለዚህ ምድር ለምንድን ነው እንደዛ የሚባለው ፕሮግራም አንድ በእንስሳ ለፕሮግራም ይዤላችሁ እመጣለሁ የደም ውጤታችሁን እንዴት ማንበብ እንደምትችሉ የደም ውጤታችሁ ምን እንደሚመስል የትኛው የደም ውጤት በጣም አስፈላጊ እንደሆነ ከዛ ደግሞ የደም ውጤታችሁ ይዛችሁ እንዴት ማንበብ እንደምትችሉ በሰፊ ፕሮግራም የሚቀጥለው ፕሮግራም ይዤላችሁ እመጣለሁ የምለቃቸው ቪዲዮዎች ቶሎ ወደ እናንተ እንዲደርሱ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። የዛሬ ፕሮግራም ይሄን ይመስል ነበር። ስላዳመጣችሁ በጣም አመሰግናለሁ። በሚቀጥለው ፕሮግራም እስክንገናኝ ድረስ